አሰላሙ አሌይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የሙኢመን ቤተሰቦች ሰላም ናችሁ? እንዴት ናችሁ? ከማናችሁ ወይን የሰላም ነኝ አልሐምዱሊላሂ። እንዴት ናችሁ ዶችዬ? ያው አዲስ ቻናል ከፍቻለሁ። ላይክ ሰብስክራይብ ሼር አርጉልኝ፣ አበረታቱኝ። ሰብስክራይብ አድርጉኝ፣ ሼር አርጉልኝ እላችኋለሁኝ፣ አበረታቱኝ። ዛሬ ደግሞ ያው ቻናል የገና አዲስ እየከፈትኩት ነዋ፣ አበረታቱኝ፣ አጠነካክሮኝ ሰብስክራይብ ሼር እያረጋችሁ ለጓደኞቻችሁ አስተዋውቁልኝ፣ ቻናልን አሳድጉልኝ እላችኋለሁ። ያው እንግዲህ ይህን መቼም ሁላችሁን ጣልባችሁ ነው እኔም ተሰላጣለብኩን ነውና፣ ሽቱ ማለት ነው ቪዲዮ ልሰራላችሁ ነው። ያው የገዛችሁትም ገዝታችኋል ያልገዛችሁም ማለት ነው። እናም ላይክ፣ ሳብስክራይብ፣ ሼር ሼር ሼር ማድረጋችሁን አትርሱ። አዲስ ቻናል ነው። ሼር አርጉልኝ ለጓደኞቻችሁ ኢንሻአላህ አርጎ ደግሞ ለቁም ነገር የሚበቃል ለርግልን ቻናል የነላችኋለሁ። ይሄን ሽቱ እንግዲህ ይከፈትና እይታይ ወይኔ እንደወረተው ተው። ላይክ ሰብስክራይብ አርጉኝ፣ አበረታቱኝ። እንደወለ ላዚም ከስዴት እንግዲህ ይብቃን። ኦት ማሻአላህ፣ ተባረከላህ። ማሻአላህ ማሻአላህ። ያው እንደዚህ አልነበረ ግን ከፍቼው ነው ማለት ነው፣ ከፍቼው ነው ካርቶን ጥያለሁኝ አልቀርጥም ብዬ ተሳነፍ ቆይ፣ በኋላ ልቀርጥ ቪዲዮ ለስራ ዝም ብዬ ምን ይህ ማሻአላ ተበረክላ ምንድን ነው የሚባለው? ሚቴ ሚሊ ነው ሚቴ ሚሊ ሁለት መቶ ሚሊ ነው። አልቅ ምምላች በጣም ማሻአላ ማሻአላ። ላይክ ላይክ ላይክ፣ ሰብስክራይብ ሼር አድርጎ ማለት ነው። ቆይ ይሄን ደሞ ላወጣ ነው ማለት፣ ጠብቁ፣ አወጣሁ እላችኋለሁኝ። ሰላም አይመቼ ነው ከካሜራውን ማለት ነው ሚት ሰው ሰላለ ነው እና በጣም አሪፉ ይሄ ነው። በጣም ከሁሉም ሁላ ያጀበኝ ይሄ ነው። ሁለት መቶ ሪያል ለተገዛው ማለት ነው እና ላይክ ሰብስክራይብ ሼር አድርጉልኝ፣ ሀባይቢ ቻናሌን አሳድጉልኝ። እሺ ውዲዎች እየሰወደችሁ እና ይሄ ይሄ ይቺ ያኔ እስቲ ቆይ ቆያችሁ፣ ይቺ ይቺ ነው ይሄ ማለት ሲነና አሪፉ ማለት ነው። ይሄ የወንድ ነው ሁለቱ የወንድ ነው። ሽታው ብዙም አይደለ። ሽታው ይሄ ሁለቱ ብዙም አይደለ፣ ለወንድ ነው የሚሆነው። ይሄ ደሞ ምንድን ነው የሚባለው? ኧረ እኔ ስሙ ጠፋኝ። እና ይሄ ይሄ የለለም። ይሄ ይሄን ተረጭቼው ማለት ነው ከጨርቅ ልብሴ ማለት ነው። ስንት ቀን አደረ? ስምን ቀን አደረ? ተረጭቼዋለሁ። ውጥ ጎሏል ማለት ነው። እና መሻአሏ ተበረከላ ነው አሪፍ ነው። ግዙ የኔ አገዛችሁ ግዙት አሪፉ ግን ይሄ ነው። ለብቻ ማጠለባችሁ ማጠለብ የሚችል ከሆነ ይሄን ግዙ ይሄን ለብቻው ማለት ነው። ግን ይሄ ለብቻው ስንት ነው አሉት 100 110 ብር ይበል። መቶ ሀያ ብር ነው ሁሉንም ማርገኝ 200 ሪያል ነው ያጠለብኩት እና ጠላቡ ግዙ። ያው በቃ ብዙ ነገር አይ ያራሳችን ራሳችን ማስደሰት አለብን ግዴታ ማለት ነው። ኧረ ምን ሰው ምን ሸቅለው እራሳችን ለማስቲ ስለ አይደለ እና፣ አበረታቱኝ ሙእሚን፣ ላይክ ክክ እያደረጋችሁ ማለት ነው። አባይቢ አውት ማሻአላ ጣም ነው ደስ የሚለው። አላህ ብሎልን ባገራችን ማለት ነው፣ ከሽቅልና ወጣታይነት። ኧረ ተው፣ አበረታቱኝ፣ ተው ተው፣ ላይክ ሸር አድርጉልኝ፣ ቻናሌን አሳድጉልኝ። አዲስ ከፍቼ ነው አባይቢ። ያው ሌላም ቻናን እንዳለኝ ታውቃላችሁ፣ ግን ይሄ እስቲ በአዲሱ ለሞክረው ብዬ ነው። እና ዱ አድርጉልኝ እንድሳካልኝ። ያንንም እንሻላ ይስተካከላል። ያንን ማለት ነው ት መሻላ ግሎኑ ይህ አንድ ይመስላል። ለአንድ አይደለም። ጣም ነው ይለያያል፣ ነው ሽታው ማለት ነው በጣም በጣም በጣም ሁሉም ላያጀበኝ ነገር ይሄ ነው። ይሄ ባይጠመኝ ችግር የለም ማለት ይሄ ሽታው ባይጠም፣ ይሄ በጣም መሻላ ነው። እና ምን ይሄ ማለት ነው። ለብቻው ሳይሆን ማለት ነው መቶ ሀያ ነው ያሉኝ ይሄ ይሄ ማለት ነው። እና ላይክ ላይክ ላይክ ሰብስክራይብ ነው ሼር አድርጉልኝ አበረታቱኝ እላችኋለሁ። ወዶች ካርቶኑን ግን ካርቶኑን እንትን ጣረን ያልቀርጥም ተሳነፋችሁት ነበር ማለት ነው። መዛ ነው ሀባይቢ፣ ላይክ ሰብስክራይብ ሻር ያረጋችሁ አበረታቱኝ፣ አጠነካክሩኝ። ደግነ ለራስ ነው ሀባይቢ። እና ምን ችግር አለበት ብት አበረታቱኝ ለጓደኞቻችሁ አስተዋውቁልኝ፣ ሰብስክራይብ አስደርጉኝ። አይከፈልበት ባረብ ሸበካ ማለት ነው ጠይብ። እና ይ እንዲህ ብሎ ነው የሚመጣው የምታውቁትን ታውቃላችሁ። መታወቁትም ያዝሮ እያያችን ነው በስልክ በዛው በእንትን በቲክቶክ በምናምን ሼር እየተደረገ ነው። እናም እንደዚህ አርገን እንሻላ አላ እንግዲህ በቤታችን በቤታችን ሆነን የምንጠቀምበት አለ ያርገን ላችኋለሁ። ሀበይቢ እና መቼም ሀይ ሸቃሊፉን ጊዜ ሸቃሊፉን መቼም አለራጨው አላ ብሎልኝ ሀገሬ ብገባ እንዲሁ እንጂ አላ ብሎልኝ ሀገር ዲናው ጥቶኝ። እናም ሀበይቢ አበረታቱኝ ሀበይቢ እስቲ ቆይ ለዛ ጋ እኮ ነው እንዳይጋጭ ማለት ነው ተዘቀህው አይኩት አውት ከዛ እንደዚህ ብሎ እቺ ካርቶኗ ነው መሻአሏ ዴስ ትላለች። ይሄ የራሱ ደግሞ የግሉ ይሄ ነው ማለት ነው አራ የግሉ የግሉ ብስሚላ አረህማን ራሂም ጤናላ ያርገው እላችኋለሁ። ሀበይቢ እማይሄን ይመስላል አልቆጣጠርኩኝ። እንግዲህ ካላ ቢልላይ በሀገሬ ላይ እንግዲህ ጠቀምበታለሁኝ። ይሄ ራሱ ኪስ ነው። አረጭት ሀገራችን፣ አረጭት ታውቃላችሁ። አንጥረውም ዝም በሉ፣ ይዘዋለሁ። ይጠቅማል እኮ ኢትዮጵያ። ዩቪዲዮ ሳቁብኝ። ፈገግታ ሱና ነው። እሺ ፈገግታ ሱና ነው። ፈገግ ፈገግ በሉ። እንደዚያ አድርጌ እላቸዋለሁ። ሀበይቢ ሻ ደስ አይልም። ግን ለዚህ ሁለት መቶ ሪያል ማውጣ ማለት ከባድ ነው። በአሁኑ ሳ ኑሮ ተወዷል ኢትዮጵያ ኧረ የኔ